ይህን ሸፍና አዳሩን ሙሉ ከእኛ ጋር እየፈለገች አገረች ከእኛ ጋር እየተጓዘች እያለቀሰች እየፈለገች ነበር። ባለቤቱም እጁ አለበት፣ እሱም ያውቃል፣ በጣም ያውቃል። እኛ ቤት እንዳንገባ እዛ ሰፈር እንዳንፈልግ ያደረገ እኛን ሩቅ ሩቅ ይዞ መሄዱ እሱ ነበር። እዛ አካባቢ ስንደርስ አልጋውን አላፈትሽም፣ ሳጥኑ ያለበትን አላፈትሽም አለች። የመጨረሻው ፖሊስ ሊወጣትን። ጥቆማ ያረገችው ማን ነው? ጥቆም ያደረገው የራሷ ሰራተኛ ላ ኩላሊትሽን አወጣለሁ እያለች ታስፈራራ። እዛ ልጅ አለች እዛ ሰራተኛ ፖሊሱ እንዳየ ደንግጦ ከነ መሳሪያ ወደቀ። በቃ ልጁን ገላው ልትቀብር ነው ሀሳቧ። በጣም ስላሰረችው ከምስሩ ምናምን ተጎድቷል። አሁን ህግ የራሱን ስራ እየሰራ ነው። እግዚአብሔር ይመስገን። በቃ ልጁም አሁን ደህና ነው። እግዚአብሔር ሰላም ሰላም፣ ጤና ይስጥልን። የተወደዳችሁን የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የአለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ የሚወታችን ነው ኤልያስ ደግነት። ነኝ የምትከታተሉት ደግሞ ጊዜ ሚዲያ ነው። ከሰሞኑ ከቀናት በፊት በዚህ በማህበራዊ ሚዲያ ላይ ማለትም ሰኔ ዘጠኝ 2017 ዓ ምት ከሰዓት ከ9 ሰዓት አካባቢ አንድ የሶስት ዓመት ልጅ ጠፍቶብናል ብለው ቤተሰቦቹ በማህበራዊ ሚዲያ ላይ አፋልጉኝ ብለው ነበር። ከዛ በኋላ ከቀናት በኋላ ግን እጅግ በጣም በሚያሳዝን መልኩ እጅግ በጣም በሚገርም መልኩ ይሄ ህጻን ልጅ በማይገመት መልኩ እጅና እግሩ ታስሮ እሳጥን ውስጥ ተቆልፎበት መገኘቱን ሰምተናል። ይህንን ጉዳይ በተመለከተ ከቤተሰብ አንድ ሰው አግኝተናል። ከእሳቸው ጋር የምናደርገውን ቆይታ ተከታተሉልን። ጉዳዩ ምንድን ነው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 እግዚአብሔር ይመገናል ደህና ነህ? ደህና፣ ደህና። እስኪ እንተዋወቅ መጀመሪያ። ስሜ በረከት ሁሉ ይባላል። እሺ አቶ በረከት እንግዲህ ምንድን ነው የሆነው ነገር? ከሰሞኑ አንድ የሶስት ዓመት ህፃን ልጅ ጠፋ ተብሎ በማህበራዊ ሚዲያ ላይ ሰማን። ከዛ ደግሞ ቆይቶ መገኘቱን ሰማን። የተገኘበት መንገድ በፎቶም ላይ እንዳየን ነው እጅግ በጣም የሚያስደነግጥና የሚያሳዝን ነው። ምንድን ነው ግን የሆነው? መጀመሪያ ነገር እስኪ ከስር ከመሰረቱ ያጫውቱም ላይ የተጫወቱ የስፖርት ክፍል በታች ነበር አንድ ሰፈር ናችሁ የት አካባቢ ነው ዙሪያ ፖሊስ ጣባ ጀርባ ማለት ነው የት ማለት ነው ጋሞ ነው ጋሞ ዞን ካምባ ጋሞ ዞን ካምባ ወረዳ እሺ እዛ ልጁ የተጫወተ ልጁን ይዛ ገባችው ልጁን ይዛ ገብታ ከልጇ ጋር የተጫወተ ልጁ እያለ የራሷ ልጅ ትምህርት ቤት ሲሄድ ልጁን አስራው እጅ እግሩን አስራ አቶ ለቀና አርጋ እንዳይጮ ፊቱን ሸፍና ፊቱን ሸፍና አልጋ ስር ከርብራ በታች ሽራ ሰማያዊ ሽራ አልብሳ አስራ እግሩን እጁን አስራ እንዳይጮህ አፍ ውስጥ በጠና አድርጋ ፊቱን ሸፍና አዳሩ ሙሉ ከኛ ጋር እየፈለገች አደረች። እሷ ራሷ እያፋለገቻችሁ አደረች። እሷ ራሷ ናቲ እያለች እያፋለገች ከእኛ ጋር በጣም ሩብ ኪሎ ሜትር እስከ አስራ አራት ኪሎ ሜትር ከእኛ ጋር እየተጓዘች እያለቀሰች የፈለገች ነበር። ባለቤቷና እሷ ማለት ነው። እዛ ግራ ገብቶን እኛም ቢያንስ እስከ መቶ ኪሎ ሜትር ያሉ ኬላዎችን አዘጋን። እዛ አካባቢ ላይ ያለውን ሁሉ እንቅስቃሴ አዘግተን ህብረተሰቡ ትብብር፣ በፖሊስ ክትትል ሁሉ ነገር አድርገን የፍርድ ቤት ብርበራ ወረቀት አስወጥተን እዛ አካባቢ ስንደርስ አልጋውን አላፈትሽም፣ ሳጥኑ ያለበትን አላፈትሽም አለች መጀመሪያ። እናንተ በምን አወቃችሁ? በምን ጠረጠራችሁ እሷን? ልጁ የሶስት ዓመት ልጅ ስለሆነ እርቆ እንደማይሄድ ብዙም እንደማይራመድ እናውቃለን። ብዙ ርቀት አይሄድም። የሶስት ዓመት የሶስት ወር ልጅ ነው። እሺ፣ ብዙ ርቆ እንደማይሄድ ስለሚታወቅ ልጁ ከዚህ አልፎ አይሄድም ተብሎ ስለሚገመት የፖሊስ ብርበራ ወጥቶ እስከ ሶስት ያሉ ቤቶችን ሁሉ ተፈተሽ ተፈትሾ ሁሉ ካለቀ በኋላ ሰራተኛዋ፣ የመጨረሻው ፖሊስ ሊወጣ ስል ጥቆም አደረገችው ሳጥኑ እና አልጋው መካከል ርብራብ አለ ጥቆማ ስታረግ ተጠራጠረ ፖሊሱ ማን ነው ጥቆም ያደረገው የራሷ ሰራተኛ ሰራተኛ አለች እዛ አስገድዳ ልጅቱን ገልሻለው በቢላ ኩላሊትሽን አወጣለሁ እያለች የምታስፈራራ ጫልጅ አለች እዛ ሰራተኛ ብትናገሪ ብላ ነው እንዳትናገሪ ብላ ህፃናትን ደብቃ እሷን ደግሞ ያችን ሰራተኛ እንዳትናገር ኩሽና አርጋ ሰራተኛውን እግዚአብሔር እያሯረጠ አምጥቶ ለፖሊሱ ጋር አገናኘ። ፖሊሱ ልጅቱን ሳይ ልጅቷ በአፏ ጠቆመች ህጻኑ ተገንዞ ያለበትን ቦታ። ይገርም እሺ። ፖሊሱ እንዳየ ደንግጦ ከነ መሳሪያ ወደቀ ወደቀ ወደኋላ ወደቀ። በድንጋጤ በድንጋጤ በቃ እንግዲህ ዘጠኝ ማለት ዘጠኝ ሰዓት የጠፋ ልጅ በነጋታው ዘጠኝ ሰዓት ነው የተገኘው። አስራ እኛ ጋር ይሄን ሁሉ ሰዓት የፈለገች ነበር። ባለቤቷ እህልም ሰት ሰጠው ምግብም ሳይበላ ምንም ሳይበላ ናና ባለ ቁጥር የቆነጠጠችው ልጁ ታፋው የለ እዚህ ሆዱ አካባቢ የለ የቆነጠጠች የቆነጠጠች እንዳለ ልጁ ቀልሶ እንዳለ ሰውነቱ ሁሉ እንዳለ እንትን ብሎ ሆስፒታል ደም ተመርምሮ ሁሉ ነገር እንትን ካለ ኋላ አሁን እጁም አብጧል። እግሩም አብጧል። እዚሁ ሳፋው እንዳለ ቆፍሎ ነው ያለ። ምንድን ነው ግን ሀሳቧ? ምንድን ነበረ? ምን አስባ ነው? ከዚህ በፊት ቂም በቀል ነበራችሁ? ልጁን ይዛ ልጠፋ ነው? ልትሸጠው ነው? ምንድን ነው ሀሳቧ ነበረ? ሀሳቧ እሷ በቃ አሁን መስመሩ ሙሉ ስለተዘጋ ልጁን ገላው ልትቀብር ነው ሀሳቧ። እኮ ምንድን ነው ምክንያቷ? ምንም ምክንያት የላትም። ከፈሩ ላይ ሁሉ ጋር ጥለኛ ናት። እኛ ቤት ብቻ ነው እሷ ሰላም ሆና ያለችው የመንግስት ገንዘብ አብዱላ ማረሚያ ታስራ ሙሉ ልጆቿን የምናሳድገው እኛ ነበረን። የመንግስት ሰራተኛ ነበረች። አዎ መናሪያ የመንግስት ገንዘብ ያዥ ነበረች። እሺ፣ ሙሉ ገንዘብ ወደ አምስት ቶ ምናምን ሺህ ብር አብዱላ ማረሚያ ገብታ መንግስት በምረፋ አወጣትና በኋላ ነው ይህን ድርጊት ተፈጠነ። እሺ፣ እንጂ ከዛ ውጪ ምንም አይነት ቂም በቀል የላቸውም። የለም የለም። እኛ ጋር ወዳጅ ናት። ጀመር ከኛ ጋር ወዳጅ ናት። ታዲያ ከኛ ጋር ብቻ ነው ወዳጅነቷ? ምንድን ነው ታዲያ ምክንያቱ? አሁን ፖሊስ ጣቢያ አልተጠየቀችም? ምንድን ነው አለች ምክንያቴ? የተጠየቀ ጠቆሞች ሰራተኛ ነች ያደረገች ወሳን በደንብ ምን ብሎ አትላለች እሷ ሰራተኛዋ ላ- አላከከች ሰራተኛዋ ላይ አላከከች። ሰራተኛ ብትሆን ይህን ብዬ አጠቁምም እንዴ? ሰራተኛ ስብትሆን ያደረገችው እሷ ቤቷ ውስጥ የሚሆነውን ነገር አታቅም እንዴ? ህጻኑ ያወራል ህጻኑ ያወራል ህጻኑ ያወራል እኮ ማማ አሰረች ማማ አሰረች ናና ናና ስል መታች እያለ ያወራል የሚገርም ነው በጣም እንኳን እንደው ልጁን በሰላም በጤና አገኛችሁት አሁን በምን አይነት ሁኔታ ውስጥ ነው ልጁ እጆቹ ምናምን በቃ እሷ በገመዱ እንዴት አርጋ እንዳሰረች አላውቅም በጣም ል በምስሉ ምናምን አላ በጣም ስላሰረችው ትምስሩ ምናምን ተጎድቷል። አሁን ያመላለስ ነው ነው ሆስፒታል እሳት እግሩ ላይ በጣም እንግዲህ ልጅ በማይችሉ አቅም ትልቅ ተራት በማይችሉ አቅም ያሰረችው በ እንደ እንደ እንደ አስክሬን ነው እንደሚገንዝ ሰው ነው የአሰረችው። ፎቶውን ስመለከት በአንድ ገመድ እጁንም እግሩንም ነው ያሰረችው እንዳይንቀሳቀስ አድርጋ የሶስት ዓመት ልጅ ነው ሶስት ዓመት፣ አሁን ከሶስት ወሩ ነው። እንደው የእናቴ አባቱ ሁኔታ እንዴት ነበር? ልጅ ሲጠፋ በጣም ነው የሚያሳስበው፣ ጭራሽ ደግሞ እንዲህ ባለ ሁኔታ ደግሞ ሲገኝ እንዳልከው። ፖሊሱ አሁን እዚህ ፎቶ ላይ የማየው ነው አይደል? መሳሪያ የያዘው ፖሊስ ነው፣ ወደቀ ያልከኝ ፖሊስ፣ ያ ፖሊስ አሁን። ፖሊሶች ወደ አስራ ስድስት ፖሊስ ነው የተመደበው ፍለጋ። አዎ አሁን ከተማ አስተዳደር ነው፣ ከምባ ማለት ከተማ አስተዳደር ነው። ዙሪያ አለ ያ ባለቤቷ ጠፋ ። መጀመሪያ ባለቤቷ ጠፋ። ዙሪያ በበኩሉ መንገዱን አጣጠረ የዙሪያ ራሱን ግንበ ባለቤቱም እጁ አለበት፣ እሱም ያውቃል፣ በጣም ያውቃል። እኛ ቤት እንዳንገባ እዛ ሰፈር እንዳንፈልግ ያደረገ እኛን ሩቅ ሩቅ ይዘው የሚሄደው እሱ ነበር። አሁን እሱም በቁጥጥር ስር ውሏል፣ እሱም ውሏል፣ እሷም ውላለች። ሰራተኛ ታለች። እግዚአብሔር ይመስገን። አሁን እኛ እንኳን አስከረን የፈለግን ነበር። እግዚአብሔር ነው ለእኛ ሰለ ወርሶ ሰጠል አሁን ህግ የራሱን ስራ እየሰራ ነው። እግዚአብሔር ይመስገን። በቃ ልጁም አሁን ደህና ነው። እግዚአብሔር እንኳን ደስ አላችሁ። በጣም በጣም እንግዲህ እድለኛ ነው ልጁም። እንዲህ ያለ ሰው ቂም በቀን ከሌላችሁ፣ ጸብ ከሌላችሁ ልጆቿን እናንተ ከሆነ የምታሳድጉት ይሄ ከሰው የሆነ መንፈስ አይደለም። ይሄ ደስ የማይል ሰይጣናዊ መንፈስ ነው ብለን ነው የምናስበው። እንግዲህ መቼም ሰው የሆነ ሰው እንዲህ ነገር አያደርግም። ግን እንደው ምክንያቱስ እንደ አላወቃችሁም ሲጠየቁ፣ መርማሪዎችም ሲጠይቋቸው ምንድን ነው ፍላጎታችን? ሊሸጡት ነው፣ ሊገድሉት ነው፣ እሱን አላወቃችሁም ጋር ስትራቴጂ አሁን እሷ በስርአቱም አደለም ያለችው የእሷ ጓደኞች ተጨማሪ የንግድ ስራ እየሰሩ እንደሱ አይኖሩ እም እንድጠራጠር ህዝቡ እንድጠራጠር ያደረገው እሷ መገበውና የእሷ ቤት ሁኔታ እሷ ለጅበት ደረጃ አሁን በከንባ ቢያንስ ወደ አራት ልጅ ጠፍቶ ቀርቷል። እንደዚሁ ጠፍቶ ቀርቷል። በቃ ኮንፍራንስ ሄደው ልጆች፣ ሁለት ልጆች ኮንፍራንስ ሄዶ ጠፍቶ ቀርቷል። አሁን እኛ ጋር ዶንቤ የሚባልበት ቦታ አለ። ከዶንቤ ተንኮራ ለመሸጥ መጥተው የጠፋ ልጅ አለ። እጣልጅ የት እንዳለ አልታወቀም። ጠፋ ጠፋ እስከዚህ በቃ ቤተሰብ እንዳለት ትግራ እንዳይፈልግ ግራ ሆኖ ነው ያሉ። በጣም ነው የሚጨንቀው፣ በጣም ነው የሚከብደው። አሁን የእኛ ልጅ እንደተገኘ ነው፣ በቃ ሰው እሪ ብሎ ተንኮራልል አስፋልቱ ላይ ያለቀሰ የነበረው። በቃ ህይወታ እንደው መትረፉ እንደው ህግ ባይኖር እንደው ሰው ወጫጭ ነበር መጨረሻው። እንደው የህግ መኖር ትንሽ ለእሷ ደህና ሆነ። ይገርም ነው። እንኳን ልጃቸውን መንግስት የማያደርገውን እናያለን ብለን ሁላችን ዝም ብለናል። ዘመዶች አሉ፣ ለእሷ ዘመዶች በጣም ብዙ አሉ። ግን እነሱ እንበቀላለን አላልንም። እግዚአብሔር ይበቀል። ይሄን ስላስገኘን እግዚአብሔርን እያመሰገን እንወራለን ብለን ዝም ማለት አዎ አይ በእሷ ጥፋት ቤተሰብም ዘመድም ወዳጅም መበቀል ልክም አይደለም። ሲጀምር በቀልም ከፈጣሪ አይደለም እንዳላችሁት መተው ነው። ቢሆን እንኳን ለጥፋቷ ልትቀጣ የሚገባው ራሷ ነች። ቤተሰብ አማክራ አይደለም ይሄንን ያደረገችው። እንደዛ ማድረጋችሁም ሸጋ ነገር ነው። እንግዲህ አሁንም እንኳን ደስ አላችሁ። በሂደት ደግሞ ፍርድ ቤት ምን እንደሚወስን እንደዚሁ ተከታትለን እንጠይቃቸዋለን። እናንተም አሳውቁን ፍርድ ቤት ምን እንደሚወስን እሺ፣ በጣም ከልብ አድርጌ ነው የማመሰግነው። በጣም ብዙም ዊኔካ ሱብ በጣም ብስራት ፌሞች ምናምኑ በጣም በቃ ስም ብለዋል። እግዚአብሔር እሳቸው በዚች አጋጣሚ ያው እነሱንም ላመሰግነው ዳለሁ። መልካም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለሰዓቱ የነበረን መረጃ ይህንን ይመስል ነበር። ከዚህ ህጻን መጥፋት ጋር ተያይዞ ቤተሰቦቹን እያፈላለግን ነበር። አሁን መጨረሻ ላይ አግኝተናቸው የነበረው መረጃ ይሄ ነው። አሁንም ግን ሁሉ ሰው ልጁን በጥንቃቄ ሊመለከት ይገባል። ከሩቅም ከቅርብም ካሉ ከዘመድ አዝማዶች በሙሉ ልጁን በተለየ ትኩረት ሊጠብቅና ሊከታተል ይገባል። ባይነን ይሄ ልጅ እድለኛ ሆኖ በህይወት ተርፏል። ስለተከታተላችሁን እጅግ በጣም ባርገን እናመሰግናለን። ክበሩልን ጊዜ ሚዲያ አድርገን አሁንም ሼር ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲሁ በትትና ጠየቅን። እናመሰግናለን።